ይቺ ሄርሜላ የምትባል ሴትዮ ና የአብረሽ የወንድ ጓደኞቹን ጨምሮ የአብረሽና የሮታ ህይወት እንዳይቀጥል የሚፈልጉ መሰናክል ወይም ጥቁር ሰይጣኖች ናቸው ስላችሁ በምክንያት ነው። እውነቴን ነው የምላችሁ። ብቻ ሰላም፣ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። እውነት ማለት ነው ይቺ ሄርሜላ ጨንጓራችንን ላጠችው እኛ ተመልካቾቻችን ተመልካቾችን ለራሱ የእውነት ማለት ነው። ከጥቁር ጸጉር ወደ ነጭ ጸጉር ልትቀይረ ነው። እንዴት እንደምታበሳጨኝ እንጃ፣ እንዴት እንደምነግራችሁ አላውቅም። እና ዛሬ እንግዲህ አይታችኋል። አብሪሽ ማለት ነው ትናንትና የተቆረጠ ቪዲዮ ነው፣ ዛሬ ላይ የለቀቁት እና ሩታን ሩም ጠርቶ ማለት በቃ ሚስቱም ስለሆነች በቃ በማላቸውም ትንሽ ክፍተት ስላለ በቃ ክፍተታቸው እንዴት ማስተካከል ሰሞኑን ታውቃላቸው። የሆነ ትንሽ እየተጠጋጉ ነበረ እና ቀስ በቀስ የሰዎች ደግሞ ያለበትን ክፍተት ቀስ በቀስ በነገሮች ነው የሚደፍ ነው እና እንግዲህ አብርሽ ሩታን ጠርቷት ነገሮችን ሊያስተካከል ስለ ልጃቸው፣ ስለ ሕይወታቸው፣ ስለ ራሳቸው በቃ ስለ የአንዳንድ ነገር ሊያወራት አስቦ ከይችኛ ቀድማ ቁልፍ ከፍታ እንግዲህ ስታደርግ የነበረውን ድርጊት በጣም የሚያስጠላ ድርጊት ስታደርግ እንደነበረ ሁላችንም አይተናል ማለት ነው። እንዴት ሰው በሰው ሕይወት ይህን ያክል ገብቶ ይህን ያክል ሰው እንዴ ልጁ እኮ የውነት ልጁ እኔ እንጃ። አሁን አሁን ላይ በአብርሽ ለራሱ አልፈርድም ማለት ነው። በጣም ነው እንትን ያሉት በቃ እሱ የሆነ በቃ የሆነ መንገድ እንትን ሲል እዛ መንገድ ላይ ይመልሱታል ማለት ነው። በቃ አላ የግድ ከሄርሜላ ጋር ካልሆንክ ማለት ነው ይችን ለዚች ለዙጡ ዙጥ ደግሞ ማለት ነው እንዲሁ አሁን ሩተይንም የሚመስል ሴት አለ እውነት በጥንካሬ በሀሳብ በቃ ባነጋገር በተለያየ ነገር ማለት ነው። ሩትን የሚያክል ሴት አለ እና ለዚች ለሙቀጫ ማለት ነው እንዲሁ በቃ ከሷ። እነዚህ ማን እንዲሁ የእሱ የወንድ ጓደኞች የተባሉት ልጆች ናቸው። እኔ በተለይ የሚገርሙኝ ማለት ነው የእውነት እንዴት ሰው በሩታ እጅ በልቶ በሩታ ብዙ ነገር አይቶ እንዴት ሰው ለሩታ ጥላት ይሆናል፣ ለእውነት ሰው በስግጥና ማለት ነው እንደዚህ ፍጥጥ ብሎ ጥላት ሲሆን ያየሁት የአብርሽ ጓደኞች ሩታ ላይ ያደረጉት ጥላት ነው። የአብርሽ የወንድ ጓደኞች ሩታ ላይ ያሳዩት የጥላቻ አንትን የሆነት ለካ ሰው እንደዚህ ፍጥጥ ብሎ ጥላት ለመሆን ይመጣል። አንዳንድ ሰው እንኳን እንደዚህ እንደ ጠመዝማዛ መንገድ እየተጠመዘመዘ ውስጥ ለውስጥ ነው ጥላቻ መስራት ከፈለገ የሚሰራው፣ ግን አንዳንድ ሰው ደግሞ እንደዚህ ስግጥ ብሎ ጥላት ይሆናል። አሁነ ስግጥ ብሎ እንደዚህ በህይወታቸው ለህይወታች ምን ችግር አለው? ቆይ እነዚህ ልጆች የልጅ አባትና እናት ሊሆኑ ነው። ለምንድ ነው የነሱ ህይወታ የነሱ አብሮ መሆን እነሱ ላይ የሚቆረጥባቸው ርዚቅ ያለ ይመስል፣ እነዚህ ልጆች አንድ ላይ እንዳይሆኑ የፈለጉት ለምንድን ነው? እውነት እኔ አልገባኝም። የሆነ የሚቀነስባቸው ርዚቅ ወይም ደግሞ የሚቆረጥ የሚያቋረጥባቸው የሚቆረጥባቸው ደሞዝ የለ ይመስል ሩትና አብረሽ አብረው እንደማይ እንዳይሆን እኮ የማይጥሩት የማይፈነቅሉት ድንጋይ የለም። ወንዶቹ ለራሱ ማለት ነው እነዚህ የአብረሽ ጓደኞች የተባሉት ማለት ነው። ምን አሉ ደግሞ ሰው፣ ምን አይነት ሰው እንደሆንክ ተመልካች እንዲረዳህ ብለን ነው። አረ ዲሞስ ምን ተካለች ይዙጥ ዙጥ ማለት ነው። ላስረዳሽ፣ ምን ምን ነው የምታስረጃት? አንዴ ክላስ ካባላው ጋር አንዴ ክላስ ውስጥ አግኝታሽ ላስረዳሽ እንደው ሩታ እኔ የሩታ ትዕግስት ደጋግሜ ነው እምነግራችሁ ሳላደንቅ አላልፍም። የኔ ቢሆን እንጃ ዘወን እዳለሁኝ እንዲህ ደግሞ ላስረዳሽ። ይያይ ደግሞ አታፍንም ላስረዳሽ። ነገሩ እንደምታስብ ያው አይደለም ትላታይ ምንድን ነው የምታስረጃት? ጥጡ ጥይ ምንድን ነው የምታስረጃት? ባሏን አንዲ ክላስ ውስጥ ቆልፈሽ በወገቡ፣ በሆዱ፣ በጀርባው፣ ባንገቱ ስት ዞሪ የነበር ሲሸት ማለት ነው። ሚስቱ ስትመጣ ላስረዳሽ የምታያት ምን ምንድነው የምታስረጃት? እንዴት ስትስሜው እንደነበረ ነው የምታስረጃት? ወይስ ምንድን ነው የምታስረጃት? ምንም አልገባኝም እውነት። እኔ እንዴ በዚህች በሄርሜላ የተነሳ እኔ ማበዴ ነው። እኔ ራሱ እውነት እንዴት እንደምታናድደኝ ከይስ፣ የእውነት በጣም ነው የምታናድደኝ። ምክንያቱም የማይሆን ነገር ነው የምትሰራው። የሚያስጠላ ነገር ነው የምትሰራው። እነዚህ ልጆች አሁን ምን ችግር አለው? ሰሞኑን በአንዳንድ ነገሮች እየተገናኙ ማለት ክፍተታቸውን ለመድፈን እየሞከሩ እየመሰለኝ ነበር። ሰሞኑን አብርሽና ሩታ ትንሽ የተወሰነ እንደ በፊቱ አልነበሩም፣ አልተራራቁም እና አሁን እነዚህ ደግሞ በቃ የሆነ እንደነገርኳቸው የሆነ የወር ደመወዛቸው ይቆረጥ ይመስል አብርሽና ሩታ አንድ ላይ ከሆኑ አንድ ላይ እንዳይሆኑ በቃ የማይጥሩት ነገር የላቸውም የሆነት ትልቅ ሰይጣን ማለት እነዚህ ትልቅ ሰይጣን የሰው ሰይጣን ማለት እነዚህ ናቸው። እውነት ሰው አንድ ላይ ሲሆን ሰው እንኳን አይደለም ባልና ሚስት የሆነ አንድ ላይ ሰው እንዲህ ሰው አንድ ላይ አንድ ህይወት ሲመራ ለዛውም ደግሞ የሚያውቋት ጓደኛ ሩታ እንግዲህ ለነሱ ብዙ ነገር የሆነችላቸው በእጇ የበሉ ናቸው የእውነት እንዴት ይሄን ያክል ይሄን ያክል ጥላቻ እሷ ላይ ይሄን ያክል ክፋት እሷ ላይ ለማድረስ የሞከሩበት ምክንያት ምንድን ነው? የእውነት እኔ አልገባኝም። በቃ የሆነ በጠሩታን ለማስከፋት የእውነት እኔ ጥንካሬ ይሁን እስጥሽ ሌላ ምንም አላለም። ሩትዬ ጥንካሬ ይሁን እስጥሽ እንጂ በላተኛ፣ ከዳተኛ፣ እርኩስ ናቸው እነዚህ። የእውነት እርኩስ ናቸው። እውነቴን ነው የምለው እኔ እርኩስ ናቸው። ምክንያቱም ሰው እንደዚህ በሰው ልጅ ምን ችግር አለው? ቀይ ከባሏ ጋር ነው የሰው ባልቀመታ እኮ አይደለም ግድ ባልሽ እንደ ሰው መስጠት አለብሽ። ግድ ግድ አንቺ ከባልሽ መራቅ አለብሽ። አንቺ ከልጅሽ አባት መራቅ አለብሽ። ባልሽ የሌላ ሰው ነው መሆን ያለበት የግድ የግድ። ወይ ልጁ ፈልጎ እኮ ሚስቴን አልፈልገም ብሎ ቢሄድ ኦኬ፣ ችግር የለውም። ሚስትም ትርቃሌ። ነገር ግን ይሄ ልጅ ሩተን ይፈልጋታል፣ ያፈቅራታል፣ ይወዳታል። የልጁ እናታ፣ ሚስቱን ብዙ ጊዜም ተናግሯል እና እየፈለጋት ነገር ግን አሽቃባጭ ወይም ደግሞ አራጋቢ የግድ ከባልሽን ለሄርሜላ የምትባል ወደል ካልሰጠች ብሎ እንደዚህ ግግም ማለት ሆነ ሰጠ ነው ያስሆኔ ች ሄርሜላችሁ ግን ዲግር እውነት ማለት ነው። እች ሙቀጫ አበዛችሁ በጣም አበዛችሁ በጣም አበዛችሁ። በስ ህይወት ላይ በጣም ተረማመደ ጋይስ። በሰው ህይወት ላይ አንድ ሁለት እርምጃ አይደለም እየተራመደች ያለችው፣ በጣም ነው እየተረማመደች እየተራመደች ያለችው ሄርሜላ ማለት ነው። እነት በጣም ነው ያበዛችሁ፣ በጣም ነው ያስጠላችሁ። በጣም ድርጊቷምስ ሁኔታዋን በጣም ነው የሚያስጠላው። ሲጀመር ከጅምሩም ስትመጣም ሁላችንም እናውቃት ናት። አሁን ነው እንደውም ደህና ደህና ልብስ እየለበሰች የመጣችው። በእኛ ምክርም ይሁን አላውቅም፣ አሁን አሁን ነው እንጂ እናውቃታለን። በቁንጣ በእንትን ነበር የምትመጣው ማለት ነው። በፊት ላይ ማጀመሩ እንዴት እንደሚያስፈራ እንደነበረ ያን ሙቀት ጨግሯን እያሳየች ነበር የምትመጣው ማለት ነው። እና መጀመሪያ ያላመረ ነገር መጨረሻ አያምርም። አንዳንድ ጊዜ ጀምሬው ጀምሪው መጨረሻ ላይ እያማረ ይሄዳል ምናምን የሚባል ነገር አለ ነ ሁሉም ነገር አይደለም እንዴ፣ አንዳንድ ነገሮች አሉ መጨረሻቸውም የማያምር ማለት ነው። ከጅምሩ ያላማሩ መጨረሻቸውም የማያምሩ ነገሮች አሉና ይችም ሄርሜላ ልክ እንደዛ ናት። ከጅምሩም ያላማረች አሁንም የብስ እያስጠላች ነው ሄደችው የምታደርጋቸው ድርጊቶች የብስ የሚያስጠሉ የሚዘገንኑ፣ የሚመሩ በቃ እኔ እንደ እንደስ እንደማስረዳቸው አላቅም ብቻ በጣም ነው ያበዛቸው የሆነት ይህን ያክል ምን ያቸው እንደ አረ ዞር በይ ዞር በይ ዞር በይ፣ ወደ ላይ ወደ ታች ወደ ጎን ወደ ኋላ ወደ ፊት። ይሄ ወንድ ሞልቷል። ይሄ ይሄ አይንሽ ምነው እሱ ጋ ብቻ ተተከለበሽ አብረሽ ላይ ብቻ ማለት ነው። ይሄ ወደ እዛም ወደዚህም አይጠፋም፣ ወንድ ጣፍቶ አይጠፋም ነው ወንድ ውድ ነው የሚባል እንደ ያክል አክል እሱ ባለ እንደዚህ ሰው ህይወት ላይ እንደዚህ ግጥም ግጥም፣ ኧረ ያስጠላል እውነት ዞር ዞር በይ እስኪ እስኪ ለትንሽ ጊዜ ዞር ዞር በይ ታያቸውና ለትንሽ ለትንሽ ጊዜ እንኳን ዞር ዞር በይ እውነት። እንግዲህ እንደምታስጠላ በጣም ነው የሚደብረው ጋይስ እውነት፣ ከምንም በላይ ነው የሚደብረው በ በሰው ህይወት የሚያክል መግባት እንዴት እንደሚያስጠላ በሰው ሕይወት የሚያክል መግባት እንዴት እንደሚዘገንን እውነት። እሷ ግን ጥሩ ነገር እያደረገች መስሏት ነው መሰለኝ። እንዴት ሰው ደግሞ ይሄ ደግሞ ግልጽ የሆነ ነገር የሰው ልጅ እኮ አንዳንድ ጊዜ እውነት ስህተት ይሰራል። ይሄ ግን እየተነገረው አንድ ሰው ሲነገረው ስተ እየሰራ ያለው ነገር ስህተት እንደሆነ ካወቀ ወይም ደግሞ ሳያውቅ አንዳንድ ሰው በስተት የሚሰራው ነገር አለ። ነገር ግን ይሄ ነገር ስህተት ነው ሲባል ይመለሳል። ይቺ ግን እየባሰባት ነው የምትሄደው፣ እየባሰባት እየባሰባት ነው የምትሄደው። የሆነ ሰረ በጣም ነው የሚያስጠላ። ብቻ አዲ ሀገር የልጆች ሰራማቸው በያላቸው በዝት ይበል። እኔ መቼም ማለት ነው በሄርሜላ የተነሳ ጥቁር ጸጉሬ ወደ ነጭ ሊቀየር ነው ጋይስ እውነት ነው ምላችሁ።